ሰላም ዲን ናቸው። በያላችሁ በትል ነገር ስላሆነው አሸና አለው ቤተሰቦች ላይክና ሼር አለ እንግዲህ አንጋፋዩታን ኩኩ ሰብስቤ ነች ኩኩ ሰብስቤ ያለፈው ሳምንት አልበም እንግዲህ ለህዝብ እንካቸው ሙዚቃው ቆንጆ ነው። ሙዚቃ የደረቀ ጭንቅላት ላይ እንደሚቀመጥ ቅቤ ቀስ እያለ ጥልል ብሎ የሚገባ የሚያረው ሰው ርስ ነው። ቆንጆ እየተደመጠነ ገና ቆስ ብሎ ይደመጣል። ጥሩ ስራ ነው እናመሰግናለን። አንድ ብር ሳይቆበል ከኮኮ ሰብስቤ አንድ ብር ለአገር ባለውለታ ነች። ብዙ በጎ ስራችን ሰርታለች። ይገባታል፣ መታገዝ አለባት። ሞራላንም ለመደገፍ ኢኮኖሚያንም ለመደጎፍ ያደረግከውን ጥረት ከልብ ሳናመሰግን አናልፍም። እንደምታውቁት ድምፃዊ ቴዲ አፍሮ በታላላቆቹ በነ ጥላሁን ጎሰሰ በነ ማህሙድ አህመድ፣ በጣም ኢትዮጵያ ውስጥ ትልልቅ የሚባሉ አርቲስቶች ገና በልጅነት የተመሰኮረለት የሆነው በምክንያት ነው በምክንያት ነው። ከስራው ከጥበቡ ባሻገር አገሩን ወዳድ ነው። ለኢትዮጵያ ብዙ ውለታ የዋሉትን ሰዎች በመደጎፍ በማገዝ በሞራል ብዙ በጎ ነገር ስለሚያደርግ ቀደም ብለው ጥላሁን ጎሰሰ እንግዲህ በህይወት እያለ ነው ቴዲ አፍሮን በጣም ያመሰገነው እነ ማህሙድም ሌሎች አርቲስቶች ስለሚገባ ነው ክብር ስለሚገባው፣ ስለሚያከብራቸው ያኮብርታል። በቴዲ አፍሮ ደረጃ አይደለም በግማሽም፣ ታላላቆችም ታናናሾችም የሚያከብሩት ድምፅ ኢትዮጵያ ውስጥ የለም የለም። እና በእውነት ለምታደርገው በጎ ነገር እና መሰግናለን። ጨዋታ አዋቂ ነች እንደምታውቃት፣ እንግዲህ ጥርስ አታስኮድንም። ኮንፊደንሳ ደስ ይላል። መረጋጋታ ደስ ይላል። በራስ መተማመን እንደምታያት ነች። እንግዲህ እንደ ሉባ ነች። ወደዚህም ወደዚህም ጠምዞዝ ጠምዞዝ የላትም። ፊት ለፊት የተሰማትን ነው እና

እውነቱ ለመነጋገር እንደዚህ ቀለል ያለ ሰው ነጻ ሰው እንደ ልብ ሳቅ ጨዋታን የሚያስቆድም ሰው ደስ ይላል እና ቴዲ አፍረው በርግጥ፣ ካንተ ጋር ወዳጅ ዘመድ ጓደኛ እና ፈታ ያለች ባትሆን ነበር የሚጎርመው እና ክኩ፣ በጣም ደስ የምትል ሰውነች ነች። ምንድነው አንዳንድ ሰዎች አንቺ አረጊት ይወቃሻል፣ ይልኛል። ደግሞ የሚጎርማች ከኔ የባሰ አረጊተች ነው እንደዚህ የሚልኝ ወደ ቤተክርስቲያን ተሞለሽ ይልኛል። ወጣተች ምኑም አይለኝም፣ አረጊተች ሙቆኘች እውነት ለመናገር ወደ እግዚአብሔር ለመመለስ እድሜ አይወስንም፣ የእድሜ ገደብ የለውም። እንዲሁም መጽሐፍ በጉብዝና ወራት ፈጣሪን አስብ ነው የሚለው እና ቤተ ክርስቲያን ወገባቸው የጎበጡ መራመድ የማይችሉ፣ ቤት መቀመጥ የደበራቸው መሰብሰቢያ አይደለችም። በልጅነትም፣ በጉልምስና በወጣትም ወደ እግዚአብሔር ቤት ይካሄዳል፣ በሽምግልና ወደ እግዚአብሔር ቤት ይካሄዳል። ስለዚህ ሁላችንም አካሄዳችን በደርበቦ በአግባቡ በጨዋነት ይሁን። በአለማዊም ስንኖር ክብራችንን ሰብአዊ ክብራችንን ጠብቀን መንፈሳዊ ክብራችንን ጠብቀን ልንኖሩ ይገባል። በመንፈሳዊ ህይወትም እንደዚሁ ራሳችንን ለእግዚአብሔር በሚመች በጎ ጎዳና መመላለስ ያስፈልጋል። እውነቱን ለመናገር የሆነ እድሜ በኋላ ወደ መጻፍ ወደ ማስታረቅ አሉ ተለቅያሉ ሰዎች የሚኖርበት የህይወት መንገድ አለ። ከተቻሉ እንደዛ ቢኖር ጦረ ነው፣ ካልሆነም ደግሞ ግዴታ አይደለም የሚያስተዳድብ የሚያተቻቸ አይደለም። እኔ ከእግዚአብሔር ጋር ያለኝን ግንኙነት እና እግዚአብሔር እናውቀዋለን ብላለች። አሁንም ይጮመረልሽ በእውነቱ የፊትሽ ፉካት የውስጥሽን የልቦና መረጋጋት የአይምሮ ደስታ የልቦና ደስታ የሚያሳይ ነው። እኔ ቴዲ አፍረ የሚገርመ ነገር ምን መሰላቸው፣ ለሚያደርገው ነገር ህዝብ እዩልኝ ስሙልኝ አለም ሰው እያስሎቀሰ ሰው እንትን እንደዛ የለ በቃ ማጎዝ የሚፈልገውን ሰው በሞራል ያግዛል። ስራ እንድትሰሩ ያግዛቻል፣ ይደግፋቻል። ብዙ አርቲስቶቻችን እ ውልቅልቅ ብለው ተስፋ አጥተው ቤታቸው ወድቃ አለ ወድቃል አሁን እነኩ ከሰብስቤ እኚ መሰለ ቤተ መንግስት የሚያስንቅ ቤት ውስጥ የምትኖረው የጆግና ልጅ ስለሆነች ነው። የደጃዝማች ዞረቻ ለኢትዮጵያ ደማቸውን ያፈሰሱ ጆግኖች ስለነበረው ምናልባት ከጆግኖች የተረፋት ይሄ ብቻ ይሄ ብቻ። በተረፈ ኢትዮጵያ ህዝብ እንደምታቁት ለአገሩ የሞተውን ለአገሩ ወለታ ማገዝ መደጎፍ የለም። ዩቲብ ላይ እንኳን ሰብስክራይብ ለማድረግ ሞከራ ነ ዩቲብ ትልቅ ገንዘብ የሚያስከፍለ ነው ሶብስክራይብ በጎ ነገር ያደረጉ ለዚች አገር ብዙ ጥሩ ጥሩ ነገር እየሰረው ለህዝብ የደረሰው ህዝብን ያረጋገው ህዝብን ያጽናነው ህዝብን ከገንዘባቸው ከእውቀታቸው ያካፈሉ ሰዎች በኢትዮ መጥተው እንኳን አንዳንድ ነገር እንዳይሰር እኮ እንቅፋት እኮ ሙቀኝነት እኮ ይዛል። ጎብተ እኮ ላይክ ለማድረግ እኮ ይቃጠላል እኮ ይናደዳል እና ክኩኮቻ ልጅ እንደተባለው ልቦና ሲፈቅድ በርግጥ ከዚህም በፊት ከቱራንትና ንግግሯ ህይወቷ ከመንፈሳዊ ነገሮች ጋር የተሳሰረ እንደሆነ ያ ግን በእሷና በእግዚአብሔር መካከል ያለ ስለሆነ ወሬ እንደማያስፈልገው ተናግራለች። እሰየው ነው። እንደተባለው በጊዜ ሂደት ደግሞ ሁሉንም እርግፍ አርገትቶ ወደ ፈጣሪ ያለ ልቦናን መሰብሰብ የሚቻል በጥዱል ካለ ደግሞ እሱ ደግሞ እየወለጠ እሰየው የሚያሰኝ ነው። ነገር ግን አንቺ አሮጊት አርፋቸው ተቀመጡ የምትልኝ ተው፣ እኔ ምንም ከእናንተ ባስ አላረጀም ብላቻለች። ተው በቃ በጣም ለመናገር ሰው ነው እኮ ሽማግሌ አረጊት የሚያስብለው እኮ እድሜ አይደለም። በነገራችን ላይ አንዳንድ አይታቸዋል ባለ ሀብቶች በ60 ዓመት በ70 ዓመት አለባበሳቸው ስፖርት የሚሰሩበት መንገድ የሰውነታቸው ቁፍጥና ስታያት እኛ እኮ አያቶቻቸው እንሆናለን። እንኩሽኩሽ በቃ በሰላሳ ሶስት በሰላሳ አራት ዓመታችን ድቁቅ እንላለን። እነሱ ግን በሰባ ዓመታቸው በሚሊዮን የሚቆጠሩ ገንዘብ ላይ ሮጥሮጥ ይላሉ። ቤተሰባቸው ዘመድ አዝማድ ያውግዛሉ፣ ይደግፋሉ። አንዳንድ ሰዎች ስታቸው በእውነቱም ማነው ሽማግሌ ነው የምትሉት? እና ሽምግልና ከእድሜ መቁጠር ጋር አይደለም። ወጣትነቱም እድሜ አንዳንድ በ18 በ19 ዓመት ያለ እድሜያቸው መጠጡንም እብደቱንም ጭፈራ ነው ሁሉ ነገር ጨርሰ እኮ በ19 ዓመት በቃኝ፣ እራሴ ላጥፋ የሚሉ ሴቶች ወንዶች መድከም እኮ ነው መድከም ለህይወቱ በምትጓጋበት ጊዜ ህይወቱን መሰልቸት ምንድን ነው። በሀያ ስምንት ዓመት በሀያ ዘጠኝ ዓመት ሰላሳ ዓመት በቀኝ ልሙት ራሴ ላጥፋ ጥፋ የሚል ሰው እኮ በሰባ ዓመቱ አንድ ሰው ለመኖር ኮጋጋ ወጣት ነው ለመስራት፣ ለመጣር፣ ለማግኘት የሚለፋ ከሆነ ወጣት ነው። በቃ አንድ ሰው ደግሞ በሀያ አምስት ዓመቱ በሀያ አራት ዓመቱ ዶኮመኝ ከዚህ በኋላ ለመስራትም፣ ለመማርም፣ ለመጣርም፣ ለመጋርም ምንም ልቤ መንገዱን ሁሉ አልታየኝም እና ራሴ ላጥፋ ካለ ያለ እድሜ አርጅታል ማለት ነው። ሰውነቱ ዶክማን ማለት ነው። ህሊና ልቦና ዶክማን ማለት ነው እና እርጅና የሚገናኘው ከእድሜ ጋር ብቻ አይደለም። እርጅና የሚገናኘው ከጭንቅላት ጋር ነው። ያ ኤርሚያስ አመልጋ ነው ማነው የሚባል ሳይ አላያችሁትም? በዚህ እድሜ አመጋገቡ፣ ንግግሩ፣ ቁልጥፍና ፍጥነቱ ምናም ስታል አይገርማችሁም? አይገርማችሁም? በዚህ እድሜ ያለው ፍጥነት ቁልጥፍና። እኛ እኮ በዚህ እድሜ ፈዝናል፣ ደንዝዘናል። አሁን ከኔም የማማዝናሽ አይበልጥም። እውነቱ ለሆነ ሀገር እና እውነት ነው እድሜ ጋር አይደለም። ግን መንፈሳዊ ህይወታችንም ስላረጀ አንተ ሽማግሌ አንቺ አረጌት ከሚለው ጋር ሳይሆን መንፈሳዊ እድሜ በየትኛውም እድሜ ሰው ልጅ ከእግዚአብሔር ጋር የመኖርን የቅድስና ህይወትን ሞሎ ማመድ አለበት። ስላረጀ ጎልማሳ ስለሆን ኩፃን ስለሆን ትልቅ ስለሆን አይደለም አይደለም። መንፈሳዊ ህይወትም በጊዜው ሂደት በአግባቡ ምትኖረ ነው። አለማዊም ህይወቱ እንደዚህ ነው። አለማዊም ህይወቱም እድሜ አይደለም ይጎደም እኔ ወጣት ነኝ እንኮት ክትብለው ትዳርዶ ብራችው መወለድ ፈርታችሁ መስራት ፈርታችሁ ሁሉ ነገር እንደዛ ነው እና ምን ሎ ይፈልኬ ነው። ጥረት ያስፈልጋል። ትናንትና እንዳልኩት ክፉ ቀን ሊኖር ይችላል። የማይመቹ ጊዜዎች ሊኖር ይችላሉ። ተምረ እንዳልተማር ቤት ልጥቆመት ትችላለ። ነገር ግን አንድ ሰው መስራት ባይችል ትምህርቱን መጨመር ይችላል። ራሱን ማሳደግ ይችላል። ጊዜውን ለእውቀት መጨመር ይችላል። ብላይ ከሱራ ብላ በወር ተቆጥሮ አስር ሺ ብር ከምታገኝ ራስን እያስተማርክ ብትቆጥል ማስተርስን ብትይዝ ተጨማሪ ዲግሪች ብትይዝ ሌላ ትልቅ እድል ነው። ሁኔታች ሲሞቻቸው ከፍ ያለ ቦታ ላይ ራሱን ታገኘዋል። እና በተቻለ አቅም ትኩረታችንን ኑራችን ላይ ስራችን ላይ ማድሮግ፣ በወጣትነታችን በሚገባ ቦታ መገኘት አንድ ቁም ነገር። እና ቴዲ አፍሮ እንዳልኳቸው እንግዲህ እድሜው በጣም ትልቅ አይደለም። እንደምታቁት አርባ ምናምን አመት ውስጥ ያለ ሰው ይህን ያህል አቺቭመንት በጣም ትልቅ ነው። በጣም ትልቅ ነው እድሜው ትንሽ ነው ስራው ብዙ ነው በተላለቀችም በትናንሸችም የሚከበረው በምክንያት ዝም ብለው ኮመድ ተነስተ አይደለም ቴዲ አፍረን ጥላሁን ገሶ ሲያደንቅ ያከብረው እነ ማህሙድ አህመድ የሚያከብሩት የትኛውም ትልቅ ምትላቸው ሰዎች ቤት ቄጥማ ተጎዝግዞ በታላቅ ፍቅር የሚጠበቀው የሚከበረው ቴዲ አፍረ ነው ሌላ ሰው ጥሩልኝ ብላቸው አሁን አረጋ ትጠሩ እርግጠኛ ነኝ እና ስለዚህ ይሄ ነገር በጎ ስራችን ጊዜ ጠብቀው ይኮፍለናል ቤትሽ በጣም ነው የሚያምረው። ፀባይሽ በጣም ነው የሚያምረው። ሞልኮ ሞልቃ ነ ጫት አይቅነሽ ስለዚህ ክኩሶብ ስቤ ብዙ ሰው ይወዳታል። ው ኮብራታል ቆለል ያለ ስበ እና ያላት ዶና መኪና እኳን የላት። እውነት ለመነጋገር መኪና እኳን የላት እንደምታ ብዙ አርቲስቶቻችን ኢትዮጵያ ውስጥ ጎስቆል ብለው ነው የሚኖሩት። ብዙ ነገር አይመቻቸውም። በቤት ክራይ ነው የሚንኮራተቱት። ይሄንን ለማገዝ ፈቃደኛ ሆነ ባለሀብትም የለም። ከመንግስት አኳላትም ቢሆን ትልልቅ ስራ የሰሩትን ሰው ኢትዮጵያውያን በልዩ ትኩረት ማገዝ መለየትና በተቻለ አቅም ተስፋ እንዲያገኙ እገዛ እንዲያገኙ እርዳታ እንዲያገኙ ማድረግ ያስፈልጋል። ምን አሁን ጀግኖቻችንን ስናከብር ነው ቀጣይ ጀግና የሚፈጠረው። ዝም ብለህ ጀግና ከመሬት ፍሉቅ ፍሉቅ ብሉቅ ብሉቅ አይልም እኮ ጀግና። ያሉትን ጀግኖች ስናከብር ሌላ ጀግና ይፈጠራልና፣ በእውነቱ በዚህ መካከል ያለማንም ቅስቃሽነት በጎ ነገር የምታደርጉትን እንደ ቴዲ አፍሮ ያላችሁ ቀና ሰዎችን ኮሉ አመሰግናችኋለሁ። ሐሳብ ነው። ሲሞቻችን ላይክ አርግ ሼር አርገ ወዳችኋለሁ። ፒስ